አሰላም አሌይኩም ወረህመቱላሂ ወበረካቱህ ውድ የቻናሌ ቤተሰቦች ሰላም ሰላም፣ ሁላችሁም ሰላም ብያችኋለሁ። እንዴት ናችሁ? ደህና ናችሁልኝ? ከእኔ ጋር አልሀምዱሊላ እና ዛሬ ያው እናዳችሁናል እንግዲህ ማተናል፣ ምንም አይቻልም እና ምንም ማድረግ አይቻልም፣ ማተናል እና ብቻ ያው በሩታ እና በአብርሽ ሰርግ ዙሪያ የተናሳ በጣም ነው ያው አጥባችሁ ያሳጣችሁን ይህን ሁሉ ለእኛ ይገባል ብዬ ስላላሰብኩት የተሰማኝን እስክ ልጠይቃችሁ ወስ ሊንጋራችሁ ብዬ ነው ዛሬ ወደ እናንተ ማምጣት ያቻልኩት ማለት ነው። አብዱሽና ሩታ የራሳቸው ላይፍ አላቸው። በራሳቸው ህይወት በራሳቸው አቅም ትዳራቸው እዚ ጋር ለመመስረት ወይም ደግሞ እዚ ጋር ሰርግ ፕሮግራማቸው ለማድረግ አቅዶ አስቡበት ነው የመጡት። አይደለም እንዴ? እና ምንድነው? በእኛ ላይ እኮ ወረዳችሁብን። እንዲህ እኛ ምንም ነገር የማናውቀው ስንት አለን? አይደለም እንደዚህ እናንተ እንደምታስቡት አይነት ህይወት ይቅርና ወቴን ከግቢያችን፣ እንዲሁም ከግቢያችን ጀርባ ምን እንዳለ እንኳን የማናውቀው ስንቶቻችን አለን? በዱባይ የምትኖሩ ሸቃሎች ወይም ደግሞ የመዳን በጎች ጭንቅላታቸውን ሮዝ እንዲ ወላ ይቅር ይበላቸው ማለት ነው። ጭንቅላታችሁ ሩዝ የደፋና ምንድን ነው? ሩዝና ምን በልታችሁ ነው? ጭንቅላታችሁ ተደፋና እያላችሁን የመዳም በግና ከፍት እያላችሁ ይህን አክል ሁሉ ዱባይ ዱባይ ሸቃላ እያላችሁ ሙሉ በሙሉ የምትጣሩ ማለት ነው። እና ሰርጌ በእነሱ ብቻ አልተጀመረም። በእርግጥ ብንወጣ ብንሰጣቸው ብንገዛቸው ስጦታ ምን ችግር አለው? ምንም ችግር የለውም። ምክንያቱም ሰርግ የሁሉም እጣ ፈንታ ነው፣ ነገ የሚደርስ ነው። ከዚህ በፊት እንዳልኩት ማለት ና ትላንትና፣ አንዱ አብርሽን በጣም ነው ያስከፋችሁት። በጣም ያስከፍታችሁታል። አብርሽ ለእኛ ለስደተኞች ድምፅ ሆና አልሆና ዛሬ በሰርጉ ላይ አይደለም እንደዚህ አይነት ንግግር ማውራት መጀመሪያው ነው እንጂ ዛሬ ገና ለገና ትዳራቸውን ወይም ደግሞ ሰርጋቸውን እዚህ ጋር ለማደገስ የሰርግ ደስታቸውን እዚህ ለማሳለፍ ሲመጡ እናንተ እኮ ማለት እናንተ እንደዚህ ናችሁ እንደዚህ ናችሁ እያላችሁ ብዙ ተንጫጫችሁለት ማለት ነውና ምን ችግር አለ የሰው ደስታ እኮ ሊያስደስትን እንጂ ሊያንጫጨን አይገባም ኧረ ተው እና ሩታና አብርሽ ስትጀምር አስቡ አቅዶ እንጂ የመጡት ወይም ከመዳም በጎች ብር ወይም ደግሞ ከወርቅ ፈልጉ አይደለም የመጡት። እኛ ደግሞ የመዳም በግ ሳይሆን የመዳም ቅመምነን የመዳም ቅመም እኛ ከሌለን ማብራት እንኳን ኖሮ ማብራት ያለ ያለ የማይመስላቸው ማለት ነው። እኛ ማለት ተወዳጅ ነን፣ ተወዳጅ ተፈላጊ እንዲ ሼም እኮ ነው። አሁን እናንተ መሰለንስ ሱዲ ያላችሁት ኮይተ ኮይታ ምድርሹ በቃ የፈለገ ሀገር ያላችሁት እነዚህ ልጆች ቢሄዱ ሰርጋቸውን አትደግሱላቸው? ሰርጋቸውን ሞቅሞቅ አድርጋችሁ አታስተናግዳችሁ ማለት ነው? ወይስ እኛ ስለሆነ ነው? ዱባይ እያላችሁ በጎች ሩዝ ደፈናችሁ ምናምን እንደዚህ። ወይኔ! እረ ተው ተው ተው! ማለት እኛ በቃ ወደ ጥንሄድ በቃ ወደ ጥንሄድ እንዴ! አረ ሌላ ሀገር ካለ ውሰዱን። እኔ አልፈልግም እዚህ መቀመጥ። በቃ ውሰዱኝ፣ የምትፈልጉበት ቦታ ብሶ ውሰዱኝ። እንዴ ካን ምንድነው? ይሄን ሀክል መሳደብ እንደ ስንት አለማ አለን እኛ ብዙ አለማ አለን። ግን እናንተ በየ መንገዱ የሩታ ብርሽ በግ የመዳም በግ የመዳም ከፍት ስድባችሁ፣ ቢስሚላሂ እና ይሄን ሁሉ ሀክል መሳደብ አያስፈልግም። በነገራችን ላይ የሰው ደስታ ሊያስደስተን ነው የሚገባ። የሰው ደስታ ሊያስደስተን ነው የሚገባ። እነሱ ደስታቸውን ሰርግ አንዴ ነው ብሎ ደስታቸውን ያለ ሰው አይደለም። ዱባይ አሜሪካ ሄዶም ሰርግ ፕሮግራሙን እኮ ማስተናገድ ይችላል። ምን ችግር አለው? የፈለገበት ሀገር ስለዚህ እነሱ የፈለጉትን ያርጉ። እኛ ደግሞ እነሱ ድምፅ ሊሆኑ ልንቢልን አይደለም። የሰገር ያውጣ ነው። በሰው ጋር እስካልን አላህ ይጠብቀን እንጂ ድምፅ አልሆናችሁም። እነዚህ አልሆናችሁም። እነዚህ እንደዚህ ናቸው። እንዴት እንደዚህ ተገዘላችሁ? እንዴት እንደዚህ ተሰጠላችሁ? ቢስሚላህ እንደዚህ አይባልም። እና ይሄ ሁሉ ስድግ ማአት ለእኛ አይገባንም። ይህንን አይገባንም ማለት ነው። እና ብሽና ሮቲ የኛ ንግስቶቹ የእኛ ጀግኖች እንኳን ደስ አላችሁ እንደው መልካም ትዳር ዘመን ይውድላችሁ። ውለዱ፣ ክበዱ፣ በፍቅር ኑሩ፣ ሁሉን ደስ ይበላችሁ። እንደው ከፈለጋችሁ መልስ ራሱ እንጠራችኋለን፣ መልስ እንጠራችኋለን ማለት ነው። እንደው መልሳችሁ ጊዜማ እሺ በቃ ከሰርጋችሁ በላይ አድርገን እናስተናግዳችኋለን። እንደው በቃ በዚህ ሁኔታ እና ብርሽና ሩቲ መልስ እንጠራችኋለን። እኛ ያ መዳም በግ ነው የምትሉን አይደል? ችግር የለም እኛን እንደዚህ እንደዚህ ማለት ተገቢ ነው ብዬ አላስብም። አብሮሽ እና ሩታ ማለት ስለማጥራት እና ካሁኑ ማሰብ አለብን ማለት ነው። ካሁኑ ማሰብ አለብን። እኔ እንደሚመስለኝ የሚመስላችሁ ማለት ነው እና ላለ ላይክ፣ ሽር፣ ሰብስክራይብ አድርጉኝ። እንዳትንጫጩ ጋይስ፣ እንዳትንጫጩ፣ ጥሩ አይደለም።